ህልም ወይስ ቅዠት ምኞታችን ወደ ሰንሰለት ሲቀየር እስቲ ለአንድ ሩብ ሰከንድ አይናችሁን ጨፍኑ እናም እስር ቤት አስቡ ምን ታያችሁ የብረት ዘንግ ረጅም ግንብ ወይስ ቆል የሚገፉ ጠባቂዎች አሁን ደግሞ አይናችሁን ክፈቱ እስቲ አንድ ጥያቄ ልጠይቃችሁ ግድግዳ የሌለው ጠባቂ የሌለው የብረት ዘንግ የሌለው እስር ቤት ውስጥ እንዳላችሁ ነግራችሁስ ማንም በውጭ በኩል ቆልፎባችሁ ሳይሆን ቁልፉ በእጃችሁ ሆኖ ግን መውጣት ያቃታችሁ እስር ቤት ይህ የልብ ወለድ ታሪክ አይደለም በየቀኑ ክሊኒክ ውስጥ ከማገኛቸው ምናልባትም አሁን ይህንን የምትሰሙት እናንተም የምትኖሩበት ሕይወት ነው። ይህ እስር ቤት ስም አለው። ስሙም የሰው ምን ይለኛልና የራሳችን የተጋነነ ጉጉት ወይም ኤክስፔክቴሽን ይባላል። ዛሬ በሳይካትሪስቱ ማስታወሻ ላይ የምናውራው በአራት ክፍሎች ህልሞቻችንን እንዴት ወደ ሰንሰለት እንደሚቀየሩና ራሳችንን ከገባንበት የማይታይ እስር ቤት እንዴት ነፃ መውጣት እንደምንችል ነው። አብራችሁን ቆዩ። የመጀመሪያው ክፍል የጉጉት ወጥመድ ወይም ዘ ኢሉዥን ኦፍ ሹድ ነው። አንዲት ታካሚ ነበረችኝ። ስሟን ለጊዜው ሄሌን እንበላት። ሄሌን በሁሉም መስፈርት ስኬታማ የምትባል ወጣት ናት። ጥሩ ደሞዝ፣ ያማረ ቤት፣ የተከበረ ሙያ ያላት ግን መጀመሪያ ቀን ቢሮ ስትመጣ አይኖቿ ውስጥ ያየሁት ባዶነት ነበር። ዶክተር አለችኝ፣ ሁሉንም ነገር አሟልቻለሁ። ቤተሰቦች ደስተኞች ናቸው፣ ጓደኞች ይቀኑብኛል። እኔ ግን ጠዋት ከእንቅልፌ ስነሳ ወደ ሥራ ላለመሄድ ብሞት እመርጣለሁ። የሄለን ችግር የአእምሮ መንብቻ አልነበረም። የሄለን ችግር መሆን ያለበት ወይም በእንግሊዝኛው ዘሹድስ የሚባለው ወጥመድ ነው። በዚህ ዕድሜሽ ማግባት አለብሽ፣ ዶክተር መሆን አለብሽ፣ ቤት መሥራት አለብሽ፣ ጠንካራ መሆን አለብሽ። እነዚህ ከቤተሰብ ከጓደኛና ከማኅበረሰቡ የሚመጡ ድምፆች ቀስ በቀስ የራሳችን የውስጥ ድምፅ ይሆናሉ። የሥነ ልቦና ሊቁ ሲግመንድ ፍሮይድ እንደሚለው ይህ ሱፐር ኢጎ ወይም የህብረተሰቡ ወኪል የሆነው የአእምሯችን ክፍል እውነተኛው እኛነታችንን ወይም ኢጎ ሲጨፈልቀው የሚፈጠር ቁስለት ነው። ሄለንን ያመማት ዝም ብሎ አይደለም። እንዲሁም ለዚህ እስር ቤት የሚዳርጉን አራት ዋና ዋና የኢትዮጵያውያን ልማዶች አሉ። የመጀመሪያው የውለታ ጫና ወይም ዘ በርደን ኦፍ ግራቲትዩድ ነው። በኢትዮጵያ ቤተሰብ አስተዳደግ ውስጥ ወላጆች ለልጆቻቸው መስዋዕትነት መክፈላቸው የተለመደ ነው። ነገር ግን ይህ የመሥዋዕትነት ሳናውቀው በልጆቻችን ላይ የጥፋተኝነት ስሜት ይፈጥራል። በተለይ በእኛ ሀገር ወላጆች ለልጆች ሲሉ የራሳችን ህይወት ህልምና ምቾት ይተዋሉ። ይህ ታላቅ ፍቅር ነው። ነገር ግን ሳናውቀው በልጆች አእምሮ ውስጥ አንድ ምልክት ያስቀምጣል። እኔ ስለተቃጠልኩ አንተ መብራት አለብህ የሚል። ይህ ልጅ ሲያድግ የራሱን ፍላጎት መከተል እንደ ክህደት ይቆጥረዋል። ዶክተር መሆን የማይፈልግ ግን ጎበሳ የሆነ ልጅ እናቱ የከፈለችው መሥዋዕትነት እያሰበ ብሩሹን ጥሎ ቴሌስኮፕ ያንጠለጥላል። ይህ የውለታ እስር ቤት ነው። ራሳችንን የምኖረው ለራሳችን ሳይሆን ወላጆቻችን ለመካስ ወይም ለማስደሰት ብቻ ይሆናል። ሁለተኛው ቅድመ ሁኔታ የተሰጠው ፍቅር ነው ወይም ኮንዲሽናል ላቭ። ከልጅነት ጀምሮ ፍቅር የሚሰጠን ጥሩ ስንሆን ብቻ እንደሆን አድርገን መቅረጻችን። ከልጅነታችን ጀምሮ ፕሮግራም የተደረግነው ነገር አለ። አባት የሚስመን እናት የምታቅፈን መቼ ነው? ክፍል ውስጥ አንደኛ ስንወጣ፣ የታዘዝነውን ስናድርግ፣ ወይም እነሱ የሚፈልጉትን አይነት ልጅ ስንሆን ነው። በስነ ልቦናው ይህ ኮንዲሽናል ፖዚቲቭ ሪጋርድ ይባላል። ያኔ ምን ተማር? ዝም ብዬ ሰው በመሆኔ ብቻ ልወደድ አልችልም፣ መወደድ ከፈለግኩ የሆነ ነገር ማሳካት አለብኝ ብለን አምነን ስለዚህ እድሜ ልካችንን የሰዎችን ፍቅር ለመለመን ስንል የእነሱን ሕግ እየጠበቅን ራሳችን እናጠፋለን። ሦስተኛው ይሉንታን እንደ ማኅበራዊ ጥበቃ ሰራተኛ ማየት ነው። ይሉንታ ከፍርሃት ጋር የሚገያዝ ገጽታ አለው። ኢትዮጵያዊ መሆን መታደል ቢሆንም አብረውት የሚመጣ ይሉንታ የሚባል በሽታ አለ። ይሉንታ ማለት ለሌሎች ሰዎች ማሰብ አይደለም። ይሉንታ ማለት ፍርሃት ነው። ከማኅበረሰቡ እነጠላለሁ የሚል ጥልቅ ፍርሃት፣ ጎረቤት ምን ይላል፣ ዘመድ ምን ይላል በሚል ፍርሃት የተመረጡ የትምህርት አይነቶች? የተደረጉ ሰርጎችና የተገዙ ቤቶች ስንት ናቸው? ይሉንታ የዚህ እስር ቤት ዋና የጥበቃ ሰራተኛ ነው። ከራሳችን ደስታ ይልቅ የሰዎችን አሉባልታ እንፈራለን። አራተኛው ማንነትን በሥራ መተካት ወይም አይዴንቲቲ ፊውዥን ነው። ሰዎች ማነ ሲባሉ የሚሠሩትን ሥራ መናገራቸው አስተውላችኋል? አንድ ሰው ማነ ብላችሁ ሲጠይቁት ምንድን ነው የሚመልሰው? ኢንጂነር እከሌ ነኝ፣ ነጋዴ ነኝ፣ የእከሌ አባት ነኝ ይላል። እኛነታችንን ከሥራችን አሊያም ከቦታችን ጋር አጣብቀነዋል። ስለዚህ ያንን ቦታ ላለማጣት ወይም ያንን ክብር ለማግኘት ስንል የማንፈልገውን ሸክም እንሸከማለን። ምክንያቱም ያንን ማድረግ ብናጣው እኛነታችን አብሮ የሚጠፋ ይመስለናል። ይህ ግን ቅዠት ነው። ሥራችሁ እናንተን አይገልጻችሁም። እሷ እንዲህ ሕይወታችሁ ክፍል ብቻ ነው። የማንፈልገው ሕይወት ለሌሎች ሰዎች ደስታ ስንል ለመኖር ስንሞክር አእምሯችን ውስጥ ግጭት ይፈጠራል። ይህንን በሳይንሱ ኮግኒቲቭ ዲሶናንስ እንለዋለን። ውጫችን ይስቃል፣ ውስጣችን ግን ያለቅሳል። ክፍል ሁለት የማይታዩ ግድግዳዎች ናቸው። ልብ ብላችሁ አስተውላችኋል? ሶሻል ሚዲያ ላይ የምናያቸው ፎቶዎች፣ የጓደኞቻችን ሰርፕራይዝ ድግሶች፣ የሌሎች ሰዎች ድምቀት ሳናስበው ራሳችን እንድንጠይቅ ያደርጉናል። እኔስ ምን ጎደለኝ? ይህ የንጽጽር ህይወት ወይም ኮምፓሪዝን ካልቸር ሌላኛው የማይታይ እስር ቤት ነው፣ በፍርሃት የተገነባ ግድግዳ። ሰዎች ምን ይሉኛል የሚለው የኢትዮጵያን ትልቁ በሽታ እውነተኛ ስሜታችንን አምቀን እንድንይዝ ያደርገናል። በህክምና ልምዴ ያየሁት አስገራሚ ነገር ቢኖር ብዙ ሰዎች የሚጨነቁት ስላልተሳካላቸው ሳይሆን የተሳካላችሁ መስሎ ለመታየት በሚያደርጉት ትግል ነው። ፍጹም ለመሆን መሞከር ወይም ፐርፌክሽኒዝም ራሱ የጭንቀት ምንጭ ነው። ስህተት መስራት እንደ ነውር፣ ድካም እንደ ስንፍና በሚቆጠርበት ማህበረሰብ ውስጥ እውነተኛ ማንነት መግለጽ ከባድ ዋጋ ያስከፍላል። ክፍል ሶስት የእስረኛውን ምልክቶች ወይም ሳይንስ ኦፍ ኢምፕሪዝመንት እንቃኝ። ታዲያ በዚህ ውጥመድ ውስጥ እንዳላችሁ በምን ታውቃላችሁ? እስቲ ራሳችሁን እነዚህን ጥያቄዎች ጠይቁ። አንድ ስር የሰደደ ድካም ይሰማችኋል። እንቅልፍ ተኝታችሁ እንኳን የማይለቃችሁ አምሮ ድካም። ይህ ጉልበታችሁ በሙሉ ለሰው ለመምሰል በሚደረግ ጥረት እያለቀ መሆኑን ማሳያ ነው። ሁለት፣ ውሳኔ ለመወሰን ትቸገራላችሁ። የራሴን ህይወት በተመለከተ እንኳን እገሌ ምን ይለኝ ይሆን ብላችሁ ካላሰባችሁ መወሰን አቅታችኋል። ሶስት፣ የስሜት መደንዘዝ አለ። ስኬት ሲገኝ ደስታ ይሰማችሁም፣ ችግር ሲመጣ ማልቀስ ያቀታችኋል። ዝም ብሎ ባዶነት። ከእነዚህ ውስጥ አንዱን እንኳን አዎ ብላችሁ ከመለሳችሁ ወዳጆቼ የገነባችሁት የጉጉት ግንብ አውቆ አድሮባችኋል፣ ማለት ነው። ክፍል አራትና የመጨረሻው ቁልፉን መፈለግ ነው። ታዲያ የመፍትሄ እርምጃዎች ምንድን ናቸው? መልካሙ ዜና ይህ እስር ቤት ቁልፍ አለው። ቁልፉን በእጃችሁ ነው። ግን ቁልፉን ለመጠቀም ድፍረት ይጠይቃል። የመጀመሪያው እርምጃ ለይቶ ማወቅ ነው። ዛሬ ማታ እስክሪብቶና ወረቀት ይዛችሁ ተቀመጡ። አሁን የምትሰሩትን ስራ፣ የምትኖሩትን ህይወት፣ ያላችሁን ግብ ፅፉ። ከዚያ እያንዳንዱ ነጥብ ጠይቁት። ይህን የማድርገው ለራሴ ነው ወይስ ለቤተሰቤ ወይስ ለጎረቤት? መልሱ ለሌሎች ከሆነ እዛ ጋር ቀይ መስመር አስምሩ። ሁለተኛው እርምጃ አይሆንም ማለትን መልመድ ነው። በኛ ባህል እሺ ማለት እንደ ትህትና ይቆጠራል። ነገር ግን ዳምረው ጤናችን ሲባል አቅማችን ለሚፈታትኑ ግፊቶች አይሆንም ማለት ራስን የመውደድ ወይም ሰልፍ ኬር ምልክት ነው። ድንበር ማበጀት እንደ ራስ ወዳድነት አይቆጠርም። ሶስተኛው እርምጃ ትክክለኛውን አንተነት ወይም አንችነት ፈልጎ ማግኘት ካርል ሮጀርስ የተባለው ታዋቂዎትን ልቦና ባለሙያ እንደሚለው ሰው ጤናማ የሚሆነው እውነተኛ ማንነቱና ሊሆነ የሚመኘው ማንነት ሲቀራረቡ ነው። የሰው ካፖርት ለብሶ መሞቅ አይቻልም። የራሳችሁን ትንሽ ህልም የሌሎችን ትልቅ ህልም ከመኖር በላይ ክብር ይስጡት። የተከበራችሁ ተመልካቾቼ፣ የአእምሮ ሰላም የሚገኘው ሁሉንም ነገር በማሟላት ውስጥ ሳይሆን ራስን በመሆን ውስጥ ነው። ህብረተሰቡ፣ ቤተሰብ ወይም ጓደኛ የጫናችሁባቸው የጉጉት ወይም ኤክስፔክቴሽን ሸክም ዛሬውን አውርዱት። እናንተ የተፈጠራችሁት የሌሎችን ቼክሊስት ልትሞሉ ሳይሆን የራሳችን ህይወት በደስ ተለት ኑሩ ነው። ይህ ከሳይካትሪስቱ ማስታወሻ ነበር። በሚቀጥለው ጊዜ በሌላ ልብ አንጠልጣይ ታሪክና የስነልቦና ትንታኔ እስክንገናኝ ህልማችሁ ሰንሰለት ሳይሆን ክንፍ የሚሆንበት ጊዜ ይሆንላችሁ። ጤናማ አእምሮ ለሁላችን።